እንዴ ሀንዬ! አባዬ፣ አሁን አለናኛ አይደል? አባ ምን ሆነሻል? አነይ ምንም ሆንኩ። ምንም ሳትሆኚ ነው በዚህ ድቅድቅ ጨለማ የመጣሽው? አንቺ ጋር ለማደር ነው የመጣሁት አባዬ፣ አታሳድረኝ ወይ? እኔ ልጄ ምንድን የነካብኝ ልጄ? እናንተ ማን ስለሆናችሁ ነው ማትረሳችሁ? እኛ ማንም ልንሆን እንችላለን፣ ግን ቢያንስ አባቷን መርሳት የለባትም። አባቷን ሰበብ አድርገህ ከኛ ልታረቃት እንደሆነ በደንብ ገብቶኛል። ይሄን ነገርህን ደግሞ ማሰብ ብታቆም ይሻላል። አረኔ እንደሱ አላደረግኩ። ህፃን ልጅ አይደለሁም። እሺ ደግሞ አፈቅርሻለሁ በሚል ሰበብ ሀናን የማይሆን ነገር ውስጥና ጭንቀት ውስጥ እንድታስገባት አልፈልግም። እሰይ ደግ አደረግኩኝ። ምን እንዳታመጪ ታስታውስ ከሆነ ከዚህ በፊት ለሀና ስትል የኔን ቤተሰብ እንደምታቃጥል ነግራኝ ነበር እና ትሰማኛለህ? አሁን ደግሞ ተራው የኔ ነው። ከዚህ በኋላ የማታርፍ ከሆነ ለእህቴ ሲል እንደዚህ እንዳለ በቁመህ አቃጥላለሁ። እሺ ሽልቴጅ ነው ማለት ማለት ማ ሳተናግሪኛ አልፍ ሽልቴጅ ነበር እንዴ እዝራ፣ ምን ሆነሃል? ምን ሆንኩኝ? አንተ ራስህ ነው ላናግርሽ አልፈልግም ብለት ላይ ነው ሄድከው እና ቢሆንስ፣ እዝራ ምን ሆኖ እግር አምታጋባኝ እንደሱ ከመሰለሽ በጣም ይቅርታ እንዴ፣ ስቀርብ ትርቀኛለህ፣ ልክ ልርቅ ስሞክር ደግሞ ትቀርበኛለህ። ምን እያደረክ ነው እዝራ? እስከ ዛሬ ላደረግኩት ነገር በሙሉ ይቅርታ። እንዴ እዝራ፣ ምን እያልክ ነው? ከጠዋት ጀምሮ እዚህ ቆሜ ስጠብቅሽ ነበር። ለምን? ላናግርሽ ነዋ። ይኸውልህ እዝራ፣ እኔ ምንም ጭንቀት አልችልም። የሆነ ጥግ ያዝና አሳርፈኝ። ምን አይነት ጥግ ሊያዝ? እንዴ እዝራ፣ ወይ ቅረበኝና የሁን ከውን ንገረኝ፣ ካልሆነ ደግሞ እንደጀመር ከውራቀኝና ከመወዛገድ ወይዘሮ ባዩሹ ላይ እስካሁን ያገኘነው መረጃ ያን ያህል ከባድ ቅጣት አያስቀጣትም። እንዴ ምን እያላችሁ ነው? እኔን ልጅንና እናቴን እኩል ታስገድለን ነበር። እሱን የምታውቂው አንቺ ነሽ። ወይዘሮ ባዩሽ እንድትቀጣ ግን መረጃዎች ያስፈልጉናል። አዎ አንቺን ስለመምታቷ እየተገኘ የተገኘ ማስረጃ አለ። ልጅሽ እና እናትሽን ልታስገድል እንደነበረ ግን እስካሁን ድረስ የተገኘ ነገር የለም። ቆይ እንዴት መረጃዎች በሙሉ የሚጠቁ ሰላም ለእናንተ ይሁን የቻናላችን ቤተሰቦች እንኳን ደህና መጣችሁ ወደ ቻናላችን አዲስ የሆናችሁት ቤተሰብ ሁኑ እንደተለመደው ኖላዊ ድራማ ክፍል መቶ ስምንትን በድጋሚ ይዘነላችሁ መጥተናል ያው ዛሬ ቅዳሜ ነው አይለቀቅም የትናንትናን ክፍል ነው ያመጣውላችሁ ና አብራችሁ ይንቆዩ እርግብና ተምቹ ተያይዘው ጠፍተዋል እንግዲህ እርግብ በፖሊስ በጥብቅ እየተፈለገች ትገኛለች ምክንያቱም ባዩሽ አሁን ላይ ምንም አይነት መረጃ ስላልተገኘባት ነገሮች ሁሉ ወደ እርግብ ነው ትኩረታቸውን ያደረጉት። ፖሊሶቹም እርግብን ፈልገው ማግኘት እንዳለባቸው ስለተሰማቸው ሜሮን የት እንዳለች እንድጠቁማቸው ፈልገው እሷን አናግራት ነበር። እሷም ወይዘሮ ባዩሽን ለመበቀል ስትል እሽ ብላ ሀሳቧን ድጋሚ ቀይራ ጓደኛዋን አሳልፋ አልሰጣት ነበር። ነገር ግን እርግብ ጀግና ናት። ይህን ሁሉ ነገር ቀድማ ስለጠረጠረች እና ያው እንደማትለቃት አክስቷ እንደማትለቃት ስለገባት ከቤት ያላትን ነገር ሁሉ ጥላ እንግዲህ የሚሮን ብር ሰርቃ ወታለች ማለት ነው። ታምቹም አብሮ ጠፍቷል። ከሳ ጋር የት እንዳለው አይታወቁም። መንገድ ሊያቁሙ አስጠይቃት ነበር እና ምናልባት አብረው ጠፍተው ሊሆን ይችላል። በዚህ ምክንያት እንግዲህ እየተጨነቀ ነው ጆሮ ተምቹ በመጥፋቱ እና ሜሮንም እቤት ስትሄድ የለችም። የቀልድሽ ነው ወይ? የት ነው ያለችው አውቀሽ ነው ወይ ስሏት፣ እኔ ጋር ላስጠጋት መጣ ነበር ግን አሁን ለየት እንዳለች አላውቅም ብላ እንግዲህ ሸኝታቸዋለች ማለት ነው። ፖሊስን በሚገባ ለሚጠይቃት ጥያቄ ትክክለኛ መልስ እየሰጠች ስላልሆነ በጣም ተናዶባታል እና እዚህ የበለጠ ዘብጥ እያሳጥቶ ልጅ የምትጠይቅም በትክክል ብትመልሺ ይሻልሻል እያላት እያስፈራራት ነበረ። በሌላ በኩል ሰላሚና እንግዲህ የሀኒቾ እና የእዝራ ጉዳይ አሳስቦት ሀኒቾ በተደጋጋሚ እየተጨናነቀች ስለሆነ እሱን ለማናገር ሞክራለች። ያው ታላቅ እህት እንደመሆኗ መጠን እህቷ ምታማክራትን ነገር ሁሉ መፍትሄ ለማምጣት ትሄዳለች ማለት ነው። እናም እዝራን አገኘችውና እስኪ ስለ ሀኒ የሚሰማህን ነገር ንገረኛለችው። እናም ስለ ሷ ጥሩነት መልካም ልጅ እንደሆነች ሲነግራት ስለ እሱ አይደለም እሱ ነው ማለት ነግረኝም፣ ስለሱ የሚሰማህን ንገረኝ ብላ ጠየቀችውና እንደሚወዳት ነገር ግን ሰው አቶ መኖር እንደሚያስፈራውና ለቤተሰቡ ብቸኛ ልጅ እንደሆነ ሁሉ ነገር ነገራትኝ። እና ምን እውነቱን ንገራት እንደምትወዳት ነገራትና ከዚያ የሚመጣውን ተቀበል፣ እንደምትወድም እንደማትወድም በኋላ የሚመጣውን ነገር ተቀበል ስትለው እሷ ለእኔ ያላት ስሜት ምንድን ነው? የምታውቂው ነገር ካለ ንገሪ ብሎ ጠይቃት። እሱ ግን እሷ ግን ምንም አልነግርህም አለችው እና ጥለው ሄደች። ወይዘሮ ሜላትም ጆሮን ከቤቷ ቀጥራ ስራ ልታስገባው እያማከረችው ነበረ። ያው ባለ ውለታዋ እንደመሆኑ መጠን ይህም ውለታውን በጥቂቱ ቢሆን በዚህ ለመመለስ ስራ እንደምታስገባው እና በባለፈው ድግስ ስትሰራበት ከነበረው ሱቅ እንደምታስገባው ነገር፣ እሱ ግን ፈቃደኛ አልሆነም። ጓደኛው ስለጠፋ ወንድሜን አፋልጊኝ፣ እሱን አፋልጊኝ፣ ና አገኘለኝ፣ ተባበሪኝ በሱ አላተኝ። እሷም እተባበርሃለሁ፣ ባለውለታ ስለሆንክ በምንም ነገር ሁሉ ከጎንህ ነኝ አለችው ማለት ነው። ሄዶም ለአባባ ኖላዊ ነገራቸው፣ ስራ እንዳገኘችለት፣ እሱ ግን ፈቃደኛ እንዳልሆነ ሲነግራቸው፣ እንዴት ለህይወት ለቀጣዩ ህይወት ኮ ይጠቅምሃለም እንደዚህ ያደረግ ሲ ነው እኔ መጪው ህይወቴን ካለ ተምቹ ማሰብ አልፈልግም ብሎ እንግዲህ ለጓደኛው ያለውን ፍቅር በዚህ በስራ በማጣ ስራውን በማታው አሳይቷል ማለት ነው። በሌላ በኩል ሀኒቾ ባለፈው ጆሮ የነገራት ነገር ያስጨንቋታል እና በቃ እውነቱን የተናገረው ምናም ብላ እየተነፋረቀች ነው። ያው ሳ ሰበብ ነው የምትፈልገው በነገራቸው ሀኒቾ ለማልቀስ ይሁንም የሚያስለቅስ ጉዳይ ሆኗል አይደለም። በእርግጥ አባባን ኖላዊ የውሳ እሳቸው የእሷን ስሜት ለመጠበቅ ነው፣ ፍላጎቷን ሁሉ ያከብራሉ። የምታደርገውን ነገር ሁሉ እሳቸው ምቾት በይሰጣትም በይሰጣቸውም፣ አንቸው የሚያደርጉትን ነገር ሁሉ ምንም አይሉም። ጆሮ ግን በአዲስ ሰዎች ቀይረሽናል፣ እኛም በመጡ አሁን በመጡ ሰዎች እኛን ቀይረሽና ስላላት በዚህ ምክንያት አባባን ኖላዊን እንደተለእንደ ታዎቻቸው እንደ ረሳቻቸው ስለተረዳች በጣም ተከፍታ ነበር እና እናትየዋ ግን በቃ እንደዚህ ማልከስ መከፋት የለብሽም፣ አንቺ እንደዚህ አይነት ልጅ አይደለሽም፣ ሄጂ እና አብረሽ ውደሪ ብላ ወደ አባቷ ቤት ላከቻት እና እዛም ስትሄድ በማታ ነው። እሳቸውም ለምንድ ነው በሌት የመጣሽ? ማነው ያስከፋብኝ? ቤተሰቦች ናቸው ወይ ብለው ጠየቋት። እሷ ግን በቃ አንተ ካለኔ ህይወት እንደለህ እያወቅ ትጨሃለው፣ ና ይቅርበልኝ እያሉ አባትና ልጅ ሲላቀሱ ነበር። ዝ ደሞ መልሳ እኮ እዛው ናት ነገራችሁ ላይ አሁን እንደዚህ ትላለች ትጸጸታለች ትጸጸታለች ነገር ነው። ታቀላና ሜላት ቤት እና በጣም ግራ እምታጋባ ልጅ ናት አለችው። እንደዚህ ትጸጸት ትጸጸትና መልፈ ደግሞ የእውነት አሁንም ትጸጸታለች የሆነ ሰው እንዲነግራት ነው ስለምትፈልጋ በሌላ በኩል እንግዲህ ወይዘሮ ባዩሽ ከእስር ቤት ለመውጣት እንግዲህ ደርዳር እያለች ነው። ፖሊሶቹ ምንም አይነት መረጃ አላገኘንም፣ ስለዚህ ፍርድ ቤት መቅረብ አለባት ተብሎ አቶ በቃሉ ተጠይቋል ማለት ነው። እሷ እንግዲህ የገመተችው እርግብን አቶ በቃሉ እንዳስጠፋትና እሱ ቀድሞ ፖሊሶችን ከዛ ቤት አስቶ እንደደበቃት ነው ያሰበችው። ለዛም ነው ለሚሮን አንቺ ሰዓት ቀድሚን ቀደምኩሽ እኮ ባዩሽ ነኝ ምናምን እያለች እያስፈራራቻት ነበረ። እናም እሷ እንደወሰደቻት እሷ እንደወሰደቻት እርግብን ነው እያሰበች ያለችው። እሱ ግን ደብቋት አለኝ አቶ በቃሉ እንግዲህ የራሳቸውን ጥቅም ለማስከብ ለማስጠበቅ ሲሉ እሷንም እየሸወዷት ነው ማለት ነው። እና ደጋረግ ገባት አድራጊዎች ማለት ነው። እንደንዳንዱ ለጉልበተኛም ጉልበተኛ ይጠልለት እና አቶ በቃሉ እንግዲህ እርግብን እንደ አስጠፏት እሳቸው እንደደበቁ ነው እንግዲህ እያስመሰሉ ያሉት። ግን ከእስር ቤት አስፈትተው እሷንም እንዴት መጠቀሚያ ላርጋት የሚለውን እያሰቡ ነው የሚገኙት። እና እርግብን ምንን አድርጋትኝ ያው አንተ ነው አይደል? ቀድመ ቀደምካቸው አንተ ናድ ወስደህ የደበቃት ነው የታርጋት ነው ብላ ጠየቀች። እሷ ግን እሱ ግን አሁን የነኝ ወሰድኳት በኋላ ላይ ስትወጭ እንመካከርበታለን። ምን እንዳረጋት ነው ፍላጎት ስለ አስወግዳት ብላ እንግዲህ የወንድሟ ልጅ ለማስገድል ቆርጣለች ማለት ነው። እና ምክንያቱም አልጠቃጠቅማትም ከዚህ በኋላ አጠቅመኝም እና ስለማጠቅመኝ መሞት አለባት ብላ እንግዲህ ልታስገድላት ወስናለች። ደግነቱ እሷ ጋ የለችም። የወንድምሽ ልጅ ናት እኮ እንዴት ታስገድያታለች? ሲላል ያው ዘምድና የንንትን ለማለት እንትን የዝና አወጣላታለሁ እያለች ስም ወድ ትይዛለች። ግን አታገኛትም። እግዚአብሔር ስጣትና እሷም እንደዚህ ብልጥ ሆና በጣም ጠንካራ ብልጥ አርጋ ነው ያሳደገች። ያተርግብም ለእሷ አትንትናትልም አትተናነስላትም ማለት ነው። እና እስከ መጨረሻ እሷ እስር ቤት ገብታ መረጃዎቹ ሁሉ ተረጋግጠው እርግብ ነጻ ትወጣለች። ታምቹም እንግዲህ ተያይዞ ጠፍተዋል ከእርግብ ጋር። በዚህ ምክንያት ያሲር በጣም ተጨንቋል። እና ያሲር ባለፈው ሀኒቾ እንደዛ ስላላጠኝ ሰላሚናም በጣም ተናዳበታለች። እህቴን እንደዚህ ከዚህ በላይ እያስጨነቅ ከአንተን እናንተን እነማናችሁ ናት እሷ የምትመርጣችሁ እናንተን እነማናችሁ ብላ እሷ ላይ የማንድም ነገር ጫና ብታኛ እንድትርቅ ምንም ጫና ብታደርግበት እኔ በቁማህ ቀጥልሃለሁ ብላ ዝታበታለች። አባባን ወላይውም በዛው በተመሳሳይ መልኩ እንዴት እንደዚህ ትላታለህ? እንዴት እንደዚህ ልቧን ትሰብረዋለህ? ለምን እንደዛ ብላ ተናገርካት? እኔ አሁንም የተናገርኩት እውነት ነው አይጸጽተኝም፣ ብሎ እየተሟገተ ነበር። እናም በዚህ ምክንያት አንቺ እንደው አንላ ለማናገር ሞክረዋል፣ እንግዲህ ችግሩን ለመፍታት። ምክንያቱም እሱ ያተናገረው እውነት ቢሆንም ሁሉም ጥፋተኛ እያደረገ ያለው እሱን ነው። ፖሊሶቹም እንግዲህ ምንም አይነት መረጃን አላገኘንም፣ ስለዚህ ፍርድ ቤት ትቀፍላለች፣ ከዛም በኋላ መረጃ ካልተገኘ ልትለቀቅ እንደምትችል ወይዘሮ ሜላ ትነግረዋታል። በዚህ ምክንያት በጣም ተናዳለች። እንዴት ልትለቀቅ ትችላለች? ከዚህ በኋላ እንደውም ምን ያሳየታለሁ እያለች እየዛተች ነበረ። ሰላምም ያው ከዚህ በኋላ መቸም ከእስር ቤት ስትፈታ እንደ ድሮቁ በጓደኝነት አትቀጥ የማያስላት እኔ እንዴት እንደምገላት ነው እያሰብኩ ያለት አለቅሽም እያለች በጣም እየዛተች ነበረ። በአይሽም እንግዲህ ከእስር ቤት ለማውጣት አቶ በቃሉን እየለመነችው ነው። እሱ ደግሞ የወይዘሮ ሜላትን ድርጅት ለመጣልና የእሱም ድርጅት እንዲገንለት ያው መጠቀሚያ ማድረግ የፈለገው በአዩሽ ና ዞሮ ዞሮ ከጉልበተኛ እጅ ላይ ወድቃለች። ከዚህ በኋላ ብትንፈራገጥም የትም አታመልጥም ማለት ነው። እና ቀጣይን ክፍልን ስለዘነላችሁ እስከምንመጣ ስለምትከታተሉ እናመሰግናለን። ደህና ሁኑ።